አበበ ጉልላትን አልመረዙትም፣ አልገደሉትም አልገደሉትም። አንዴ ቆይ ወንድሜ፣ ደወለልኝ ምናልባት። ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ እንባው እየመጣ ነው። ተመልከቱ እንግዲህ፣ ይኸው አሁን ከዚህ ቀጥሎ የሚያሰማን የዲያቆን በትረን ቅዳሴ እና የአባ ገብረ ወልድን ቅዳሴ ነው። እሱ የሚለው የገጠር ልጅ ወንድሜ ሰምቶ ላከልኝ፣ ቴሌግራም ላይ ወንድሜን። በሉት በመድኒት ማለት ነው። አበበ ጉልላት ይባላል፣ አብሮ አደጌ ነው። ይሄ እሱ ድምፅ ነው ስሙ

አብሮ አደጌ ነው። ወንድሞች እናቶች፣ ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ ፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት ይባላል። ብሮ አስተያየት ሰጡበት፣ አስተያየት ሰጡበት። ቆይ አይ በስጋ ደግሞ ሚብረ ወንድም ይስማ ወንጌል ለግሬዋለሁ ወንጌል ለግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ፣ የጥቅምት መድኃኒዓለም በሉት። ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት፣ በቅዱስ ቁርባን የገደሉት ወንድሞች ናቶች አጋባ ልቅ ሰሆን አልቀሻ አልወጣልኝ። አብሮ አደጌ ነው በሉት። በርጌታ እውነቴን ብዬ ምላቸው አብሮ አደጌ፣ አብሬ ቀደስኩት። አብሬ የቀደሱት አንድ ቀን ነው ከብፁ አቡነ ናትናኤ ልጅ ድቁና ስልጣን የተቀበል ነው በሉት። በቅዱስ ቁርባን እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት። በመድሃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ይህ ሱ ድምፅ ነው ስሙ አብሮ አደጌ ነው። ወንድሞች እናቶች፣ ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት ይባላል።

ውሸትንማ ቀለሜ ማን ነው ኤርሚያስ የዋሻት እንጂ ሰይጣንን ያስንቃል። ከቀናት በፊት ላይብ ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ህይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉ እንስማውና መቼስ መልስ እንስጥንጂ አብሮኝ ቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሙሉ ጭምር ቁጭ ብሎ ሰምተው ነበር። እና እኔ ያለኝ ወደ ከተማ እመጣለሁ፣ እንዳንተ ነው መሆኑ የምፈልገው ኤርሚ ያለኝ። ቀይ ቆንጅዬ የሚያምር ወጣት አልኩ፣ ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ። አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ፣ የአውራጃው ከተማ ላይ የት አገር ነው፣ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አን አንዴ ቆይ አንዴ ቆይ፣ ወንድሜ የደወለልኝ ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ሰርፕራይዝ እዚሁ ላይ ያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ። ማስረጃ ይኸው። ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት በመድሃኒት ማለት ነው አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ። አብረን የቆምን። ስሙት። የሱ ድምፅ ነው።

አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት ይባላል። አብሮ አደጌ አብሮ አደጌ ነው ሳል ቀብረ ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ። የጥቅምት መድኃኒዓለም በሉ በሉት ቆንጅ የሚያምር ልጅ አልኳቸው። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት በቅዱስ ቁርባን የገደሉት ወንድሞች፣ እናቶች አልቀሻ አልወጣልኝ። አብሮ አደጌ ነው በሉት በርጌታ እውነቴን ብዬ ምላቸው አብሮ አደጌ አብሬ ቀደስኩት አብሬ የቀደሱት አንድ ቀን ነው። ከብፁ አቡነ ናትና ልጅ ድቁና ስልጣን የተቀበልነው በሉት። በቅዱስ ቁርባን እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምባራስ እንደሚናገረው መሪጌታ እንደሚናገሩት ቆሞ ስዚ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይስ ይበቃሃል አንተ ግትልትል። በነገራችን ላይ ቅዳሴያችን እንዴት አያችሁት? ጥቁም ዜማች አይ ቲንክ ያስለቀሰው የቅዳሴው ዜማ ሳይሆን። ለማንኛውም ለማንኛው ይሄ ዲያቆን እርሱ እንዳለው አብሮት ያደገ አብሮት የበላ አብሮ የጠጣ የእዚያ ገጠር ላይ ከእርሱ ጋር የተወለደ ልጁ ልጅ ሳይሆን ወይም አበበ ጉልላት ሳይሆን፣ ይሄ ዲያቆን ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። አብረውት የሚቀድሱት አባት ደግሞ መጋቤ ስፋት አባ ገብረ ወልድ ይባላሉ። ላስቬጋስ ኪዳነ ምሕረት ናቸው ያሉት። ቅዳሴውን የቀደሱት ከዲያቆን በትረ ጋራ በስቱዲዮ የተቀረጹት ነው። ዩቱብ ላይ ገብታችሁ መጋቤ ስት አባ ገብረ ወልድ ቅዳሴ ባላችሁ ሰርች ወታረብ ታገኙታላችሁ። እኔ ግን ይሄንን አውጥቶ ጓደኛዬ ነው ድምፁን ስሙት እያለ ያለቅሳል ይዋሸል አይበቃም። ውሸት እንደዚህ ማልቀስ ይቻላል? እንዴት ነው እንደዚህ በውሸት ማልቀስ የሚቻለው? ሪሊ እንዲህ በውሸት ማልቀስ ከተቻለ ሀገር ፍቅርና ብሔራዊ ቲያትር እንዲህ ያለውን እንዲህ ያለውን ተዋናይ ካስታታ አደረጉትም እንዴ? የት ይገኛል በዚህ ዘመን እንደዚህ ያለ ተዋናይ? ቤተ ክርስቲያንን ለመክሰስ ሊቃውንትን ለመክሰስ በህይወት ያሉትን አባቶቹን ዲያቆናትን አንስቶ የሞተ ወንድም እያለ እንዲህ እንዲህ መግተልትል በውሸት እረ፣ መቼ ነው የሚቆመው? ወንድማችን ቸሩ መድኃኔ ዓለም ምሕረቱን የላክልህ። በአንተ ውሸት ስንቱ እንደጠፋ እግዚአብሔርና አንተ ታውቃላችሁ።